ባህር ዳር የውበት ሚዛን፣ ጣናን ያቀፈች ውብ ከተማ፣ ውቢቱ ጎጃሜ። በመጀመሪያ ስሟ ባህር ዳር ጊዮርጊስ የአሁኗ ባህር ዳር። ባህር ዳር ከ1810 እስከ 1990 ባለው ጊዜ ውስጥ ከ1200 እስከ 2000 ነዋሪዎች የነበሯት ገዳማትና የንግድ ማዕከላትን የያዘች እንደነበረ ታሪኩ ያስረዳል። የባህር ዳር ከተማ ከፍተኛ የንግድ እንቅስቃሴ ያላት፣ የጣና ሐይቅም የውበት መገለጫዋ የሆነላት ናት። ጣሊያኖች ለባህር ዳር ፖለቲካዊ ጠቀሜታ በመስጠት የጣና ሐይቅ ደቡባዊ ግዛቶችን የአስተዳደር ማዕከል አድርገዋት ነበር። ባህር ዳር በ1933 የወረዳ ከተማ በመሆን የአስተዳደር ከተማነትን ተላበሰች። በዚህም የመንግሥት መስሪያ ቤቶችና የሕዝብ አገልግሎት መስጫ ተቋማት ተቋቋሙ። በ1960ዎቹና ሰባዎቹ በፍጥነት እያደገች ሂዳ የጎጃም ጠቅላይ ግዛት የአውራጃ ዋና ከተማ ለመሆን ቻለች። ባህር ዳር በ1980ዎቹ ባህር ዳር አስደናቂ እድገትና መስፋፋትን በማሳየት የአማራ ብሔራዊ ክልል ዋና ከተማ ሆነች። የአገሪቱ የነፃ ገበያ የኢኮኖሚ ፖሊሲ ኢንቨስትመንትንና ሌሎች የገበያ አማራጮችን የሚያበረታታ በመሆኑ ባህር ዳር ይህንን ተጠቀመችበት። ዛሬ ባህር ዳር የአስተዳደር ማዕከል ብቻ ሳትሆን የኢንዱስትሪ፣ የንግድ፣ የመዝናኛ፣ የትራንስፖርት፣ የጤና ትምህርትና የቱሪዝም ማዕከል ሆናለች። በ 13 ተኛው ክፍለ ዘመን መጀመሪያ አካባቢ እንደተቆረቆረች የሚነገርላት ባህር ዳር ከተማ የስማ መነሻ ታሪክ እንዲህ የሚመዘዝ ነው። አጼ ሰርጸ ድንግል ታቦቱን የትና ኑረው ተብሎ በተጠየቁ ጊዜ ባህሩ ዳር ማለታቸውን ተከትሎ ባህር ዳር የሚል ስያሜን መጠሪያዋ እንዳደረገች ባፈ ታሪክ ይነገራል። በአዲስ አበባ ከሰሜን አቅጣጫ በኩል የምትገኘው 565 ኪሎ ሜትር ርቀት ላይ የምትገኘው ባህር ዳር ውብ የተፈጥሮ ገጸ በረከትን እና አረንጓዴ ተፈጥሮን የተላበሰች ከተማ ናት። ባህር ዳር የሀገሪቱ ውብ ከተማ ነች ተብላ በተደጋጋሚ ተመርጣ አሸንፋለች። በርካቶችም እረፍትን የሚሸምቱባት በተለይም የውጭ ሀገር ዜጎች የሚመርጧት ድንቅ ከተማ ናት። ባህር ዳር ስትጠራ ለቀጠሮ እንዲሁም ወደ ጣና ለመዝለቅ የጊዮርጊስ ቤተ ክርስቲያንና የአካባቢው ሰፈር ይጠራል። እነ ሞቢል፣ አየር ሜዳ፣ ጎርድም፣ አባይ ማዶ፣ ቀበሊያ፣ ስለ አራት የባህር ዳር መጠሪያ ስፍራዎቿ ናቸው። ባህር ዳር መንገዶቿን ከሁሉ ቀድማ በዘንባባ ያስጌጠች፣ መንገዶቿ የተዋቡ በእጅጉም የጸዱ ናቸው። ይህም ባህር ዳርና ነዋሪዎቿን ያስተሳሰረ ሆኗል። ባህር ዳር ለመኖር ምቹ ከተማ በሚል ትደነቃለች። ይህንን ዩኔስኮም ይህንን መዝግቦላታል፣ ሸልሟታለም። በበርካታ ልብ ወለድና በእውነት ላይ ተመስርተው በተዘጋጁ መጻሕፍት እንደተከተቡት የዳጋ እስጢፋኖስ ፣ ክብራን ገብርኤልና እንጦስ ኢየሱስን ያሉ ሃያ አንድ የሚደርሱ ጥንታዊ ገዳማት በደሴት አቅፋ የያዘችው ባህር ዳር በኢትዮጵያ ትልቁን ሐይቅ የጣናን ሐይቅ ይዛለች። ከዚህም በተጨማሪ ጥቁር አባይን ከራሱ ሳይቀላቅል ለዘመናት ያሻገረው የከተማዋ ውበት ልዩ ተፈጥሯዊ መገለጫ ነው። ይህም በዩኔስኮ ተመዝግቧል። ባህር ዳር የተለያዩ የቱሪስት መዳረሻዎች ያሏት ሲሆን የጢስ አባይ ፏፏቴን ጨምሮ በጣና ደሴቶች ላይ የሚገኙ ገዳማት ውስጥ ያሉ ጥንታዊ ብራናዎች፣ ታሪካዊ ቅርሶች ይገኙበታል። ባህር ዳር የኢንዱስትሪ ፓርክን ጨምሮ ሌሎች ፋብሪካዎችን ይዛለች። በሆቴልና በቱሪዝም ዘርፉ ላይም በጣና ሐይቅ ዙሪያ ከከተሙት ሆቴሎቿ በተጨማሪ በርካታ በደሴቱ ዙሪያ የሚገኙ ሎጂዎችና ሪዞርቶች ባህር ዳርን መናገሻቸው አድርገዋል። ባህር ዳር የጣናን አሳ የራሷ መታወቂያ አድርገዋለች። ለበርካቶችም አስደሳች የሆነ ምግብን ታቀርብበታለች። ይችው ከተማ በርካቶችን ለሀገር በሙያቸው እንዲያበረክቱ በትምህርትም በምግባርም ኮትኩታ አሳድጋለች። ከእግር ኳስ ተጫዋች እስከ አውሮፕላን አብራሪ ከሕክምና ዶክተር እስከ መሐንዲሶች ይችው ውብ ከተማ ያፈራቻቸው ናቸው። ባህር ዳር እጅግ ውብ፣ እጅግ ተወዳጅ የውበት ሚዛን የሆነች ትልቅ ከተማ ናትና ሰላሙን ሁሉ